እጅግ አሳዛኝ መረጃ ነው። ደቡብ አፍሪካ ውስጥ በአንድ ወር ውስጥ አራት ሰዎች መሞታቸው ተሰምቷል። ዘማሪ መስፍን ጉቱ እምባውን መቆጣጠር ያገሳው በጣም በሚያሳዝን ሁኔታ በከፍተኛ ሀዘን ውስጥ የተናገረው በቀብር ስነ ስርዓት ላይ ተገኝቶ ሀዘኑን አስተላልፈዋል። እግዚአብሔር በቃ ሌል ሰላም ጤና ይስጥልን ውድ የቻና ላይ ተከታታዮች መኪነኝ ከመጌታ ፎሩ ላይ ዜጎም ነገር ስል ቻናል አዲስ ከሆናቸው ሰብስክራይብ በማድረግ ቤተሰብ ሆኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታድርጉ ደወል ምልክቱን ወይም ኖቲፊኬሽን ቤላን ክፍት ያድርጉ። ያንስ ያድርጉ ወደአሁኑ የሚለቀቁት መረጃዎችን ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንዲደርስ ያድርጉ እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። እንግዲህ ደቡብ አፍሪካ በርካታ ቁጥር ያላቸው ኢትዮጵያኖች የሚኖሩበት ስፍራ ነው። በተለይ ከወደ ደቡብ ሀዲያ ና ከምባታ ከመባል ስፍራ በብዛት ወደ ደቡብ አፍሪካ ይሄዳሉ። ከዚህ በፊት በጣም ምቹ ሀገር ነበረ ለስራ ለለውጥ፣ በከፍተኛ ሁኔታ በርካቶች የተለወጡበት ደቡብ አፍሪካ በመሄድም ነው እንግዲህ ከደቡብ አብዛኞቹ በስደት ይሄዳሉ። በህገወጥ መንገድ እንደ ኬንያ አድርጎ ታንዛኒያ እያሉ ብዙ ዋጋን እየከፈሉ በስተ መጨረሻ ደቡብ አፍሪካ የሚደርሱበት ሁኔታም ነው ምፍትተዋለው ማለትም ነው። አሁንም ኢኮኖሚ ብዳክም በርካቶቹ እየሰሩ ራሳቸውን ለመቀየር ስጥሩም ይስተዋላል ማለትም ነው። ታዲያስ ደቡብ አፍሪካ ከቅርብ ጊዜ ወዲህ ግን እጅግ አሳዛኝና ልብ ሰባሪ ክስተቶች ናቸው ምታየት የጀመረው። ደቡብ አፍሪካ እንግዲህ እንደምታውቀው በታሪክ ነጮች ጥቁሮችን ስገዙ ነበረ። ከዛ በኋላ የኢትዮጵያ መንግስትም እርዳታ ነበር ኔልሰን ማንዴላ ወደ ስልጣን እንደመጡና ጥቁሮች እንዲያሸንፉ ና እኩልነት ሳይቲ ዙሪያ የኢትዮጵያ መንግስት በወታደር እርዳታ ዙሪያ ኔልሰን ማንዴላ ረድቷቸው ነበረ። ከዛ ኢትዮጵያኖች ወደ ደቡብ አፍሪካ ከሄዱ በኋላም በርካታ ቁጥር ያላቸው ሀብታሞች የሆኑበት ምክንያቱም እንግዲህ በጣም ተዋዶና ና ተከባብሮ ነበረ። የኋላ ኋላ ግን ደቡብ አፍሪካውያኑ ጥቁሮቹ አይሰሩም ስራ እንደማይወዱ ግልጽ ነው፣ እንደ ጥቁር አሜሪካውያኖቹ ማለትም ነው። እንግዲህ ልክ የሆነ ነገር ሲገኝ የሽፍታ ባህሪ ነው ያላቸው፣ ተኩሶ መግደል፣ ለገንዘብ መገዛት ኢትዮጵያ ኢትዮጵያዊ ራሱ የሚገልበት ሁኔታ ነው ደግሞ ምስተዋለው ማለትም ነው እንግዲህ። በአንድ ታሪክ እንደዚህ ወንድማማቾች አንድ አንደኛው ወንድም አንደኛው ለዘርፍ ስመጣ ጣሪያ ላይ አላወቀም ወንድሙ እንደሆነ፣ ከዚህ በፊትም የተስተዋለው በጣም አሳዛኝ ክስተት ተኩሶ ወንድሙን እንደገደለም ሁኔታዎቹ ያስረዳሉ። ስለዚህ ደቡብ አፍሪካ ላይ ሰው ሲሄድ በጣም ይቀየራል። ሀበሻ ለሀበሻ ራሱ በጣም በጣም ከባድ እንደሆነ ጀምረም በተለይ አንዳንዶቹ ማለትም ነው። ከዚህ በፊትም በሀበሾች ምክንያት ጥቁሮችን ተጠቅሞ ሀበሾ ሰዎች ላይ ገንዘብ ከፍለዋ ሲሄድ እንደደፋ ማድረጋቸውም የምታወስም ነው። በጣም አሳዛኝና ከባድ ክስተቶች ደቡብ አፍሪካ ላይ ወንጀሎች በሆኑ ሰዓት በጣም በከፍተኛ ሁኔታ እየተበራከቱ መምጣታቸውን በተደጋጋሚ መንግስት ላይ ጥያቄ ቀርቦ ነበር። መንግስት ግን ይህን ሁላ ዝም በማለት ለምርጫ ቅስቀሳ ብቻ ነው የሚጠቀመው። የደቡብ አፍሪካ መሪ ባለፈው አመት እስራኤላውያን ፓለስቲን ላይ የሚያደርሱትን ጥቃት አወግዛለሁ ብሎ መግለጫ ሰጡ። ራሳቸው ኢትዮጵያን ላይ የሚደርሰውን የውጭ ሀገር ዜጎች ላይ የሚደርሰውን በደል በሀገራቸው ማስቆም ያቃታቸው እንደሆነ ነው የምነገረው ታዲያ አስተማሪ መስፍን ጉቱ በተደጋጋሚ ደቡብ አፍሪካ በሚሄድ ያገለግላል። በዚህ ወር ጆሃንስበርግ ደቡብ አፍሪካ ሄዶ ነበረ። ደቡብ አፍሪካ ላይ በጣም በሚያሳዝን ሁኔታ አሳዛኝ ክስተት ተፈጥሯል። አሁንም ኢትዮጵያዊ ገና የቤት ልጆች አባት ሕይወቱ ማለፉ ተሰምቷል። እጅግ መስፍን ጉቱ በሐዘንና በእንባ ሆኖ ነው የተናገረው ለማመን በሚከብድ ሁኔታ ስለዚህ በጣም አሳዛኝ ክስተት ነው እየተሰማ ያለው። እስከ መቼ ነው በማለትም ነው በርካቶቹ እየገለጹ ያሉት። ሀበሾቹ ሞታቸው በዛ፣ ምክራቸው በዛ። ምንነቱ ባልታወቀ ምክንያት ደግሞ ባለፈው ሁለት እህትማማቾች ሞተው መጥተዋል። ይህ ደግሞ ምናልባት ሁለት የደቡብ አፍሪካውያን አርቲስቶች ኢትዮጵያ ላይ መተን ተደበደብን በማለት ትኩረት ፍለጋ በጣም በሚያሳዝንና በሚያሳፍር መልኩ ሚዲያ ላይ ወጥቶ መናገራቸው፣ ከዚ በኋላ ደግሞ ይቅርታ መጠየቃቸው የሚታወስም ነው። ተመርምሮና ተጣርቶ እንዳልተደበደበው እውነታዎችም ያሳያል። ስለዚህ በዚህ ደረጃ ለምን ውሸት ማድረግ ማውራት አስፈለገ? በማለትም ነው በርካቶቹም ሲገልጹ ምስተዋለው እጅግ ልብ ሰባሪ ነው። እንግዲህ እነዚህ ሰዎች ሁለቱ ውሸታቸውን ተከትሎ ምንነቱ ባልታወቀ ሁለቱ የትማማቾች በአንድ ክፍል ውስጥ ኦፕራና ዲቦራ መንግስቴ የሚባሉት የትማማቾች ህይወታቸው ማለፉ የምታወስም ነው። ምንድን ነው ነገረው በርካቶችንም ያወዛገበ ክስተትም እንደሆነም ጭምርም የአደባባይ መረጃዎች ናቸው። ስለዚህ ከዚህ ጀርባ ምንድን ነው እንዳው፣ የነዚህ ትማማቾች አሟሟታውን ምን ሲው አልታወቀም? እንዳው በምን ምክንያት እንደሞቱ፣ ወጣቶች ናቸው፣ ገና ለጋ እድሜ ላይ ነው ያሉት። በአንድ ክፍል ውስጥ ሞቶ መገኘታቸው እንደዚህ ወረርሽኝ በሽታ ይሁን ወይስ ምንድን ነው? ቤተሰቦቻቸው ደግሞ ሰላም ናቸው እስካሁን። ታዲያ ምንድን ነው ተፈጥረው ማለት ነው። በርካቶቹም ሀሳባቸውን ሲገልጹም የሚስተዋለው በአሁኑ ሰዓት በርካታ ኢትዮጵያኖች በተከታታይ እንደቅጠል መርገፍ እንደሆነ ማስተባባቸው ጀመረም አብዛኞቹ ስናገሩም ተስተውሏል። በብርሃ ሄዶ ራሱ በርካቶች ቁጥራቸው እያለቀ ነው። በደቡብ አፍሪካ ለመድረሱ በጣም ከፍተኛ ዋጋና ትግል ነው። ብዙ ሀገራት አቋርጦ ነው በርካቶቹ ሄደው የሚደርሱት። የአቡላ ራሱ መከራው በጣም ከባድ በሆነበት ሰዓት ላይ እንደገና ደግሞ እንደዚህ አይነት በደል መድረሱ ኢትዮጵያኖች ላይ የሚደርሰው ጥቃትና በደል ሊታወቅና ልወገዝ ይገባል። በርካታ ቁጥር ያላቸው ኢትዮጵያኖች በስደት ከሀገር ይወጣሉ፣ በየበረሃው ይሞታሉ። በተለይ ደግሞ ወደ አረብ ሀገር የሚሄዱት በቅርቡ የምታወቀው የመን በረሃ ላይ ሰላማዊ ሰልፍ የሚያክል በርካታ ቁጥር ያላቸው ኢትዮጵያኖችም የተገኙበት ለየመን መንግስት፣ ራሱ ከፍተኛ ስጋት ገብሯቸው የተነሳ በአስቸኳይ ወደ ሀገራቸው ይመልሱ ተብለው አስባችሁታል። እንግዲህ ከዚህ ጅቡቲ ወይም ሱዳን አርጎ ቀይ ባህር ተሻግሮ ገና የሜን ገብቶ ከየሜን ደግሞ ሳውዲ ለመግባት የሚያደርጉት ፍጥጫና ትግል በጣም ከባድ እንደሆነ ጀምረም ያን አልፎ እንግዲህ ደግሞ ረጅም ዓመታት ሰርቶ ደሞዝ የማያገኙበት ሁኔታም ነው የምስተዋለው። ይህ ደግሞ በርካቶቹን ያሳዘነ ክስተት ሆኗል። ኢትዮጵያዊ በሀገሩ የሚኮራበት በሀገሩ የሚቀየርበት ሁኔታ በፈጠር ጥሩ ነበር በማለትም ነው አብዛኞቹም የገለጹ ያሉት። ደቡብ አፍሪካ ላይ ያሉት ጥቁሮች ሀበሾችን በአሁኑ ሰዓት ማኖር እንዳልቻሉ ጀምረም ስቃይና ፈተና እየበዛባቸው እንደሆነም ነው። እንግዲህ ወደ ሌላ ነገር ከተገባ ደግሞ እንዳለ ኢትዮጵያውያን ተርጎ ማውጣታቸው አይገርም። ልጅ በጣም በሚያሳዝን ሁኔታ ምናልባት ደቡብ አፍሪካ ለመሄድ የሚያስቡት ኢትዮጵያኖች ካሉ እስከዛ ከሚደከሙ ለምን ወደ አውሮፓ ወይም ወደ የተለያዩ ሀገር ወይም እዚሁ በገዛ ሀገሩ ሰርቶ የሚቀየርበት እድል ብፈልግ የተሻለ ይሆናል በማለትም ነው። ከባድና አስቸጋሪ ጊዜያት ነው። ከወደ ደቡብ አፍሪካ የሚሰሙት መረጃዎች እጅግ አስደንጋጭ፣ ለማመን የሚከብድ እንደሆነም በርካታ የጥናት ባለሙያዎችም ሀሳባቸውን የገለጹ ናቸው በተከታታይ የሰው ሞት ምንድን ነው ይህ ዘማሪ እንግዲህ ለአገልግሎት በተደጋጋሚ አንጋፋ ወደዛ ያቀናል በሄደበት ሰዓት አራት ሰው በአንድ ወር ውስጥ ሞተ ሲባል እሱ ራሱ ከፍተኛ መደናገጥ ነው የሆነው መስፍን ጉቱ እንግዲህ አንጋፋ ና ተወዳጅ የፕሮቴስታንት እምነት ተከታዮች ዘማሪ ነው በተደጋጋሚ ለአገልግሎት ወደ ጆሃንስበርግ ደቡብ አፍሪካ ይመላለሳል አብዛኞቹ ክርስቲያኖች ስለሆኑ ኢትዮጵያኖች ልዩ ቦታና አክብሮት አላቸው ለክርስቲያን ዘማሪዎች ማለትም ነው ከዛ ሳውት ጆሃንስበርግ በተደጋጋሚ ስለምመላለስ ደቡብ አፍሪካ ላይ መስፍን ጉቱ ሲሄድ በዋናነት ያው እንግዲህ በዚሁ ዙሪያ መንፈሳዊ ዙሪያ በሄደበት ሰዓት ላይ ነው ሀዘኑን የገለጸው። በዚሁ ከብር ስነስርዓትም ላይ ተገኝቶ በእምባ ነው የሚያውቋቸው ሰዎች ናቸው ደግሞ የሞቱት በጣም በሚያሳዝን ሁኔታ። አንጋፋ ቸርች ውስጥ ደግሞ አስተዋጽኦ የሚያደርጉት ለወንጌል በጣም በጣም ከፍተኛ ዋጋ ለመክፈል በዚሁ ሰዓት ራሱ ባይዳን ምድር ሆኖ ዋጋ የሚከፍሉ ኢትዮጵያኖች እንደሆኑ ጨምርም ነው። የነዚህ ሰዎች ህልፈት ታዲያ እንዴት ያሳዘንም በርካቶችንም ያሳሰበና እንዴት ነው በማለት ነው መስፍን ጉቱ ለዚህም ከብዶታል። ለማመን እጅግ አስቸጋሪና አስደንጋጭ ክስተት እንደተፈጠረ ጀምረም የአደባባይ መረጃዎችን በማስመልከት እጅግ አሳዛኝ ነው፣ ልብ ብቻ ይሰብራል፣ በማለትም ነው የወጡት መረጃዎችን መስፍን ጉቱም ሐዘኑን ያጋራበት ሁኔታም ነው ይህ የተሰማው። የተለያዩ ዓለም ክፍሎች ላይ ኢትዮጵያውያኖች ላይ እንደዚህ አይነት በደል አይደርስም፣ ግን ዘንድሮ ወዲህ በርካታ ኢትዮጵያኖች የተለያዩ ዓለም ክፍል ላይ ሲገደሉ ይስተዋላል፣ ይሰማል። ከአሜሪካ ጀምሮ ባለፈውም እንደዚሁ ደግሞ ሁለት የተማማቾች በሽጉጥ ገድሎ ራሱን ያጠፋ ነጭ ሀበሻንም ጭምር እጅግ አሳዛኝ ክስተት ና አስደንጋጭ ክስተት በሳቱ ተፈጥሮ ነበረ ማለትም ነው። ይህ እንግዲህ አጠቃላይን ሁኔታን በማስመልከት እንዴት ነው ነገሩ፣ ወዴት ነው በሚሉ ዙሪያዎች በርካቶቹም ሀሳባቸውን ስገልጹ እና በጣም በሚያሳዝን ሁኔታ ዳሁፈሾች ላይ እየደረሰ ያለው ምንድን ነው? ምን ተፈጥሮ ይሁን በማለት በርካቶች እየገለጽ ያሉት ምናልባት እነዚህ ደቡብ አፍሪካ የሞቱት በምን ምክንያት ነው ብለው መጣራት አለበት። በሰው እጅ ከሆነ ደግሞ ፊቲ እንደሚያስፈልጋቸው ጀምረም እንደ ሀገር መንግስት ላይ ፊቲ መጠየቅ እንዳለባቸው ጀምረም ነው በርካታ ቁጥር ያላቸው ኢትዮጵያኖችም ሀሳባቸውን እያቀረቡ ያሉት። እግዚአብሔር ይጠብቃቸው ባሉበት ሁሉንም እዚሁ ሀገራችንም ሁሉን እግዚአብሔር እንደጠብቅም የሁሉ ጸሎት ነው። አጠቃላይ ያን በማስመልከት ነው ሰሞኑን የተፈጠረውን በማስመልከት ደቡብ አፍሪካ የሆነ ያለውን በማስመልከት ዘማሪ መስፍን ጉቱ እንግዲህ ግራ እንደገባው ጀምረም ሁኔታው ምን እንደሆነ ለመረዳት ራሱ በጣም ከባድ እንደሆነ ጀምረም የወጡት እውነታዎችን በማስመልከትም ነው ለእናንተ ይዤላቸው መጣሁት። እስካሁን ድረስ አብሬያቸው ቆዩት። ሚኪኒ ከሚኪታ ወር ለዚህ ቁም ነገር ያዘለ ቻናል አዲስ ከሆናቸው ሰብስክራይብ በማድረግ ቤተሰቤ ነው። ይህንን ቪዲዮ ላይክ ሸርና ኮመንት በማድረግ በማድረግም ላልሰሙት እንዲዳረስ ያደርጉ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከ እስከምንገናኝ ድረስ በያላችሁ በጠለም ክፍል ሰላም ያቆያችሁ።